እንደምናላችሁ የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ይህ የዘጻት አንቀጽ ብርሃን የወንጌል አገልግሎት ዩቲዩብ ቻናል ነው። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ወደ እናንተ አዲስ ትምህርትን ይዤላችሁ መጥቻለሁኝ። ሁላችሁም ይህንን ትምህርት እየተከታተላችሁ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ሀሳባችሁን እንድትሰጡን በጌታ በኢየሱስ ክርስቶስ ትትና እጠይቃችኋለሁኝ። ዛሬ ይዤላችሁ የመጣሁት ርዕሰ ጉዳይ የእግዚአብሔር መንግስት በሚል ይሆናል። የእግዚአብሔር መንግስት ሲባል ብዙዎቻችን አዲስ ነገር ላይሆነን ይችላል። ነገር ግን የእግዚአብሔር መንግስትን ሀሳብ ስንማር በጣም በህይወታችን ላይ ጠቃሚ የሆነ ነገር ወደኛ ይመጣል። ጠቃሚ የሆነ እውቀትን እንካፈላለን። ጠቃሚ የሆነ ነገርን፣ ሀሳብን፣ የእግዚአብሔርም ትልቅ የዘላለም አጀንዳ እንገነዘባለን፣ እንረዳለን። ስለዚህ ዛሬ የእግዚአብሔር መንግስት በሚል ርዕሰ ጉዳይ ላይ ክፍል አንድን ይዤላችሁ ቀርብ ያለው። በመጽሐፍ ቅዱሳችን ውስጥ የእግዚአብሔር መንግስት በሌላ ቃል ደግሞ ተተርጉሞ ወይም ደግሞ በሌላ ቃል መጽሐፍ ቅዱሳችን ሲጠቀም እናያለን። ይህም ደግሞ መንግስተ ሰማያት የሚል መንግስተ ሰማያት እና የእግዚአብሔር መንግስት እውን አንድ አይነት ናቸው ወይስ የተለያዩ ናቸው ወይስ ምንድን ነው ያገናኛቸው የሚለውንም ሀሳብ እናያለን። የእግዚአብሔር መንግስትስ ደግሞ በምን ትመሰላለች? በእግዚአብሔር መንግስት ማለት ምን ማለት ነው የሚለውን ሐሳብ በዚህ ትምህርት ውስጥ ታገኛላችሁ። ስለዚህ አብራችሁኝ እንድትቆዩ በጌታ በኢየሱስ ክርስቶስ ስም እጠይቃችኋለሁ። በመጽሐፍ ቅዱሳችን ውስጥ መንግስተ ሰማያትና የእግዚአብሔር መንግስት የሚለው ቃል ተጠቅሶ ነው የምንመለከተው በማቴዎስ ወንጌል ላይ መንግስተ ሰማያት የሚል ቃል እናገኛለን። በሉቃስ ወንጌል ላይ ደግሞ የእግዚአብሔር መንግስት የሚለውን ቃል የወንጌል ጸሐፊያን ሲጠቀሙ እንመለከታለን። ነገር ግን አንዳንድ ሰዎች ይህንን ቃል የእግዚአብሔር መንግስት ሲባል መንፈሳዊት እንዲሁም ደግሞ ሰማያዊት ናት ብለው ሲናገሩ፣ አንዳንዶች ደግሞ መንግስተ ሰማያት ደግሞ ጊዜያዊ ናት፣ መሬታዊ ናት የሚል ግንዛቤ ሲሰጡ እናያለን። ሌሎች ደግሞ መንግስተ ሰማያት ሲባል የሆነ ቀን ሄደን የምንገባበት ከሞትን በኋላ ወይም ጌታ ሲመጣ ሄደን የምንወርሰው አንድ ማናቀው አዲስ ዓለም አድርገው ያስተምራሉ። እውነታው ግን መንግስተ ሰማያትና የእግዚአብሔር መንግስት ኢንተርቼንጅብሊ መጽሐፍ ቅዱስ ላይ ተጠቅሶ እና ያለን ወይም ሁለቱ ሲሚላር ናቸው፣ ተመሳሳይነት ያላቸው እንደሆነ መጽሐፍ ቅዱሳችን ያሳየናል። ስለዚህ የተጠቀሰው መጽሐፍ ቅዱስ መንግስተ ሰማያት ሲልም የእግዚአብሔር መንግስትም ሲል ለአንድ እውነት ተጠቅሰው ተጠቅሶ እናገኛለን። ከእንደገና ደግሞ ለአንድ መገለጥ የእግዚአብሔር ቃል የራሱ መገለጥ አለው። ለአንድ መገለጥ፣ ለአንድ ትምህርት፣ ለአንድ ሀሳብ፣ ለአንድ ዓላማ ተጠቅሶ ነው የምናገኘው። እስቲ እንመልከት በማቴዎስ ወንጌል ምዕራፍ 3 እና በሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ አንድ አይነት ሀሳብና አንድ አይነት ትምህርት ከጌታ ከኢየሱስ ክርስቶስ ሲነገር እንሰማለን። በማቴዎስ ወንጌል ምዕራፍ 3 ምዕራፍ 5 ቁጥር 3 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና ይላል። በሉቃስ ወንጌል ምዕራፍ ስድስት ቁጥር ሃያ ላይ ደግሞ እናንተ ድሆች ብፁዓን ናችሁ የእግዚአብሔር መንግስት የእናንተ ነውና ይላል። አሁን ጌታችን ኢየሱስ ክርስቶስ በአንድ ቦታ ላይ ያስተማረው ለአንድ ህዝብ የተናገረው በጊዜው የነበሩት ኦዲየንሶች ተመሳሳይነት ያላቸው ሰዎች ሆኖ ሳለ ማቴዎስ ወንጌል ላይ የመንግስተ ሰማያት ብሎ ማቴዎስ ሲጽፍ የሉቃስ ወንጌል ምዕራፍ 6 ቁጥር 20 ላይ ደግሞ የእግዚአብሔር መንግስት ብሎ ሉቃስ ሲናገር እንመለከታለን። በማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ ደግሞ ከመጥምቁም ከዮሐንስ ጀምሮ ከመጥምቁም ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል ብሎ ማቴዎስ ሲናገር በሉቃስ ወንጌል ምዕራፍ 16 ቁጥር 16 ላይ ይህንኑ ሐሳብ ደግሞ ሕግና ነቢያት እስከ ሙሴ ነበሩ። ከዚያም ጀምሮ የእግዚአብሔር መንግስት ይሰበካል፣ ሁሉም ወደ እርሷ በኃይል ይገቡባታል ብሎ ይናገራል። በማቴዎስ ወንጌል ምዕራፍ 10 ቁጥር 7 ላይ ደግሞ ሄዳችሁ መንግስተ ሰማያት ቀርባለች ብላችሁ ስበኩ ሲል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ። በሉቃስ ወንጌል ምዕራፍ 9 ቁጥር 2 ላይ ደግሞ የእግዚአብሔርን መንግስት እንዲሰብኩና ይላል። የእግዚአብሔር መንግስት ብሎ ነው የሚናገረው። የእግዚአብሔርን መንግስት እንዲሰብኩና ድሆችንም ድዌዎችንም እንዲፈውሱ ላካቸው ይላል። ድዌዎችን እንዲፈውሱ ላካቸው። ስለዚህ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ለደቀ መዛሙርቱ ሲያዛቸው ሄዳችሁ መንግስተ ሰማያት ቀርባለችና ስበኩ ብሎ ሲናገር ሉቃስ ላይ ደግሞ የእግዚአብሔርን መንግስት እንዲሰብኩ ብሎ ይሄ እግዚአብሔር መንግስት እና መንግስተ ሰማያት ኢንተርቼንጅብሊ የተጠቀሰ ቃል እንጂ ሁለት ሆኖ አናገኘውም ማለት ነው። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። እና እግዚአብሔር አምላክ ያው እንደምታውቁት ሁለት መንግስት የለው። የሆነ ቀን ሄደን የምንኖር ሰው ዛሬ ደግሞ ያለው ሌላ አይደለም። የሆነ ዘመን ላይ ሌላ አዲስ የሚመጣ አሁን ደግሞ የሌለ አይደለም። የእግዚአብሔር መንግስት የእግዚአብሔር መንግስት ከዘላለም ነው። የእግዚአብሔር መንግስት እግዚአብሔር አንድ እንደሆነ መንግስቱም አንድ ነው። ስለዚህ ሁለት መጠሪያ ማግኘቱ ዓላማውን ለይተን ማወቅ ያስፈልጋል። ለምንድን ነው መጽሐፍ ቅዱስ እነዚህን አንድ የሆነ ሐሳብን በሁለት ቃላቶች የተጠቀመው ስንል ጥቂት እንመለከታለን። መንግስተ ሰማያት ወይም መንግስተ እግዚአብሔር ማለት ምንድን ነው ስንል ሰማያት የሚለው ሐሳብ የብዙ ቁጥር ይመስላል። ነገር ግን ይሄ ሰማያት የሚለው ሐሳብ ስፍራን ወይም ሪሊምን የሚያሳይ ነው ግዛትን የሚያሳይ ነው። ደግሞ መንግስተ እግዚአብሔር ስንል ወይም የእግዚአብሔር መንግስት ስንል እግዚአብሔር የሚለው ደግሞ ስብዕናን፣ ፐርሰንን፣ የመንግስቱን ገዢ፣ የመንግስቱን አስተዳዳሪ፣ የመንግስቱን ባለቤት የሚያሳይ ሆኖ እንመለከታለን። የመንግስቱ መነሻ ሰማያዊ እንደሆነ ደግሞ እናያለን። መንግስተ ሰማያት ስንል መንግስተ ሰማያት ስንል የመንግስቱ መነሻ ሰማያዊ ዓለም ሰማያዊ ክበብ ሰማያዊ ስፍራ የሚል ወይም ያ ሰማያዊ ስፍራ ራሱ ራሱ እግዚአብሔር እንደሆነ የምናየው ነው የሚሆነው። እግዚአብሔር አምላክ እርሱ መንፈስ ስለሆነ መንግስቱም ደግሞ መንፈሳዊት ሰማያዊት ናት እንላለን። መንግስተ ሰማያት ስንል መንግስቱ ከየትኛውም ቦታ ከየትኛውም ስፍራ ከየትኛውም ክበብና መጠን እንደሆነ የሚያመላክት ነው። መንግስተ ሰማያት ስንል የእግዚአብሔር መንግስት ከየትኛውም ቦታና ከየትኛውም ስፍራ ከየትኛውም ክበብና መጠን ያለፈ ትልቅና ሰፊ እንደሆነ የምንረዳበት ሐሳብ ነው። መንግስቱ የሆነ ጂኦግራፊካል ሎኬሽንን የሚያሳይ ሳይሆን መንፈሳዊ ስፍራን ደግሞም መንፈሳዊ ማንነትንም ደግሞ በጽናት የሚያሳይ ሐሳብ እንደሆነ እንረዳለን። ይሄ መንፈሳዊ ከፍታ ስንል መንፈሳዊ ስብዕና፣ መንፈሳዊ አቅምን፣ መንፈሳዊ አገዛዝን፣ መንፈሳዊ አደራረግን፣ መንፈሳዊ አገባብና ወጣጥን የሚያሳይ ስርዓትንም የሚያሳይ እንደሆነ እንረዳለን እና ይህ ስፍራ ቁሳዊ፣ ሰዋዊ፣ ወይም ደግሞ ፍጥረታዊ ሰማይ እንደሆነ አይደለም መጽሐፍ ቅዱስ የሚያስረዳ፣ መንፈሳዊ ነው። የእግዚአብሔር መንፈስ ነው። ግዛቱ መንፈሳዊት ናት። አስተዳደሩ መንፈሳዊት ናት። መንግሥት የሚለው ቃል አስተዳደርን፣ አገዛዝን፣ አሰራርን የሚያሳይ ስለሆነ ማለት ነው። ስለዚህ ይሄ ግዛት ቅዱስ በሆነውና በሁሉ ስፍራ በአንዴ በሚገኘው በእግዚአብሔር የሚተዳደር ነው። ስለዚህ የእግዚአብሔር መንግስት እነሆ በዚያ እነሆ በዚህ የሚሏ ሳይሆን እግዚአብሔር ባለበት የምትገኝ ናት የእግዚአብሔር መንግስት። ይህ ምን ማለት ነው? ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ አማኑኤል ተብሏል። ይሄ አማኑኤል ማለት ደግሞ ምን ማለት ነው? እግዚአብሔር ከኛ ጋር ማለት ነው። የእግዚአብሔርን መንግስት ዛሬ በእኛ ዘመንና በህይወታችን እርግጠኛ እንደሆነ ያሳያል። ዛሬም አማኑኤል ከኛ ጋር ነው፣ እግዚአብሔር ከኛ ጋር ነው ስንል የእግዚአብሔር መንግስት እግዚአብሔር ባለበት ትገዛለች። የእግዚአብሔር አስተዳደር እግዚአብሔር ባለበት ትፈጸማለች፣ እግዚአብሔር ባለበት ትከናወናለች፣ ትተገበራለች። ስለዚህ የእግዚአብሔር መንግስት እግዚአብሔር ባለበት ገቨርን የምታደርግበት አሰራርም ጭምር ነው ጥቂት አንዳንድ ሀሳቦችንም ደግሞ ልጨምርላችሁ። የእግዚአብሔር መንግስት ስንል የእግዚአብሔር አገዛዝ የእግዚአብሔር ግዛት የእግዚአብሔር ህዝብን አጠቃላይ አሰራርና አደራረጉን ያሳያል ብያችኋለሁ። ስለዚህ ዛሬ ይህንን ትምህርት ለምንድን ነው የምንጀምረው ስንል ስለ እግዚአብሔር መንግስት እንድናውቅ ነው። ስለ እግዚአብሔር መንግስት ስናውቅ ደግሞ እግዚአብሔርን ነው የምናውቀው። ስለዚህ እግዚአብሔርን ስናውቅ ደግሞ አንስትም ግራ አይገባንም። መንገዳችን የቀናና የተስተካከለ እንዲሆን ያደርግልናል። ስለዚህ ስለ እግዚአብሔር መንግስት ስናቅ እግዚአብሔርን እንረዳለን እግዚአብሔርን እናውቃለን። ስለዚህ መንግስት የሚለው ሀሳብ የእግዚአብሔርን አስተዳደር የእግዚአብሔርን ግዛትና አገዛዝ እንደምናይ ልናይ ልንረዳ ይገባል። ኦኬ ስለ እግዚአብሔር መንግስት ስናነሳ ጥቂት መንግስት የሚለውን ቃል በሌሎች ቋንቋዎች ምን ተብሎ ተጠቅሷል? ስንል መንግስት የሚለው ሀሳብ በእብራይስጥ ማልኩት የሚል ትርጉም ይሰጣል። ማልኩት በግሪክ ቋንቋ ደግሞ ባዚሊያ የሚል ቃል ይሰጡታል ማለት ነው። የቃሉ ትርጉም ደግሞ ይሄ ማልኩት ወይም ደግሞ ባዚሊያ የሚለው ሀሳብ ምንድን ነው የሚያስረዳው ሲባል የአንድ ገዢ ወይም የንጉሥ የግዛቱ ስፍራ የራሱ የንጉሱ ሉዓላዊ ሕዝብ አገዛዝን የሚያሳይ ነው። ማልኩት ብለው ሲጠቅሱ የዕብራይስጥ ሰው ዕብራውያን ሰዎች ይህንን ትርጉም ይሰጣል። ደግሞ በግሪክ ደግሞ ባዚሊያ ብለው ሲጠቅሱ የአንድን ገዢ ወይም የንጉስን የግዛቱን ስፍራ ራሱ ንጉሱ እንዲሁም ደግሞ ሉዓላዊ ሕዝቡ መንግስት ተብሎ ይጠቀሳል ማለት። ስለዚህ እግዚአብሔር አምላክ የዘላለም መንግስት ያለው እግዚአብሔር አምላክ ግዛቱ ከልጅ ልጅ የሆነ አምላክ ነው። በመዝሙረ ዳዊት 145 ቁጥር 11 ላይ እንዲህ ይላል፣ አቤቱ ስራ ሁሉ ያመሰግንሃል፣ ቅዱስህንም ይባርኩሃል። የመንግስትህን ክብር ይናገራሉ፣ ኃይልህን ይነጋገራሉ፣ ለሰው ልጆች የኃይልህን የመንግስትንም ግርማ ክብር ያሳውቁ ዘንድ መንግስት፣ የዘላለም መንግስት ናት ግዛትህም ለልጅ ልጅ ነው ይላል። ስለዚህ የመንግስትን ክብር ቅዱሳንም ይላል ይናገራሉ። መንግስቱ ክቡር ነው። የክብር መንግስት ነው የእግዚአብሔር መንግስት። ሌላው ደግሞ የመንግስትን ግርማ እና ክብር ያስታውቃሉ ይላል። እግዚአብሔር የተባረከው ይሄ ትውልድም የእግዚአብሔርን የመንግስቱን ግርማና ክብር እንዲያውቅ ነው የዚህ ትምህርት ዓላማ። የእግዚአብሔር መንግስትን ግርማ እና ክብሩን ማንነቱን የእግዚአብሔር መንግስት ስንል ምን ማለት እንደሆነ የእግዚአብሔርን መንግስት ስናውቅ እግዚአብሔርን ራሱን እያወቅን እንደምንሄድ ነው በዚህ ትምህርት ውስጥ የምናገኘው ቁም ነገር ይሄ። መንግስት ደግሞ የሆነ ጊዜያዊ አይደለም፣ ዘላለማዊ መንግስት ነው። በሁኔታ የሚለወጥ አይደለም። ያለ ሿሚ የተሾመ የከበረበት የነገሰበት ያለ ህዝብ የገዛበት ነውና፣ ማንም ሊያናውጸው የማይችሉት አምላክ እግዚአብሔር የጸና መንግስት አለው። መንግስትህ የዘላለም መንግስት ናት፣ ግዛትህም ለልጅ ልጅ ነው ይላል። የምድራውያን ነገስታት ግዛታቸው ለልጅ ልጅ ሊሆን አይችልም። የሆነ ቀን ይቋረጣል። የጸና መንግስትም የላቸውም ብዙ መንግስታት ብዙ ነገሥታት በምድር ላይ ተነስተዋል ሁሉም አፍረዋል የእግዚአብሔር መንግስት ግን ለዘላለም ጸንታ ትኖራለች ለምን እግዚአብሔር ራሱ የሚገዛበት ስለሆነ ማለት ነው ስለዚህ ተመልካቾቻችን በሚቀጥለው ሳምንት ደግሞ ሰፊ በሆነ መልኩ የእግዚአብሔር መንግስት በጥልቀት እንመለከታለን ስለዚህ በዚህ ክፍል አንድ ትምህርታችን ውስጥ ልና የምንችለው ነገር ምንድን ነው? የእግዚአብሔር መንግስት የጸና መንግስት ነው። የእግዚአብሔር መንግስትና መንግሥተ ሰማያት የሚለው ሀሳብ አንድ እንጂ ሁለት እንዳልሆኑ፣ እግዚአብሔር ሁለት መንግስት የለውም፣ አንድ መንግስት ነው። ይህም መንግስት የጸናና የጸና መንግስት እንደሆነ እንረዳለን ማለት ነው በሚቀጥለው ሳምንት እስከምንገናኝ እግዚአብሔር አምላክ ከሁላችን ጋር ይሁን የእግዚአብሔር መንግስትን ደግሞ አውቀን የምንኖርበትና በዚያም የምንተዳደርበትን ጸጋ እግዚአብሔር አምላክ ያብዛልን ሰላም ይብዛላችሁ አሜን